አብርሽ በሆስፒታል ያለበት ሁኔታ ሄርሜላ ና አቤ ለም እንደምታያቸው ሆስፒታሉን ያዙ ይልቀቁኝ እያሉ ይገኛሉ። በሚገርም ሁኔታ የህመሙ ምክንያቶች የህመሙ መንስኤዎች እነሱ ሆነው ሳለ አሁን ላይ ደግሞ ልክ እንደ አዛኝ እንደ ሰው መስለው ብዙ ታሪኮችን እያወሩ ይገኛሉ። እርስ በእርስ ምንም ሰላም የለም። በአጭሩ የአብርሽ ጓደኞችም እጅግ በጣም አለመግባባት ሁኔታ ውስጥ ገብተዋል። እሩታ ይሄንን ነገር ስታይ ምን አይነት ነገር አሰበች፣ ምንስ አለች የሚለውን እናውራበታለን። አብረሽስ የምር እውነት ታሞ ነው ሆስፒታል የገባው ወይንስ ደግሞ እንዲሁ እያስመሰለ ነው? አብረሽ ሄርሜላ ነው ወይስ ሩታ ነው የሚመርጠው? ከሄርሜላ ጋር ለምንድን ነው መላቀቅ ያቃተው የከበደው የሚለውን በደንብ ሀሳብ ሰጠን፣ እናውራበታለን እናንተ ብቻ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ላይክ ሼር ማድረጋችሁን እንዳትረሱ ማለት ነው። ወደ ገደለው አልፋለሁ እንግዲህ አብርሽ እንደሚታወቀው ባለትዳር እኔ እንጂ አላቅም። ኢትዮጵያ ውስጥ እንኳን አይደለም ዓለም ላይ ራሱ እንደዚህ አይነት ብልግና ማይቸም አላቅም እና በቃ እሷን ተዋትና እኔን አግባኝ ወይ ደግሞ ትዳር እንዳለው እያወቀች አላቅም። እኔ አሁንም ሄርሜላን መውቀስ አልፈልግም ለምንድን ነው ሄርሜላን ማወቅ? ሰው ጥሩ ነው ያደረገችው። እንዱስ እንዴ ፈለገችው፣ በቃ ወደደችው፣ ተመቻታ፣ በቃ ሁሉ ነገሩ ተመቻታ። ስለዚህ እንደፈለገች እንድትነካው፣ እንደፈለገች እንድታቅፈው፣ እንደፈለገች እንድትስመው ከፈቀደላት ሌላ ወንድ አይደለች። መቼ ስች ልጅ ወይ ደግሞ ሕፃን አይደለችማ ስሜት አላት እኮ ሴት ልጅ ነች አይደል? በቃ አፈቀረችው። ብርቅም አይደለም ድንቅም አይደለም። መጀመሪያም እኛ ቀድመን እናውቅ ነበረ ማለት ነው። ግን የአብርሽ ሁኔታ ገረሜ። በጣም ያስገረሜ ነገር ማለት ነው። ሲጀመር ምንም ሆስፒታል አሁን ለመጀመሪያ ጊዜ ዓለም ላይ እንደው የፍቅር ጥያቄ ሲቀርብለት ራሱን ስቶ ሆስፒታል የገባ ሰው አብርሽ ናየሁ የምሬን ነው ብላችሁ። በእርግጥ ብዙ ጥረቶች ብዙ ጭንቀቶች ሊኖሩ ይችላሉ። ግን ይህን ያህል የሚካበድም ሆስፒታል እስከ መግባት የሚያስደርስም ነገርም የለም። ምንም በቃ እዚህ ጋር ውሳኔን የሚጋፋ ሰው የለም። ነጻነት የለም። ሲጀመር በራስም አትተማመንም። በቃ ሄርሜላን በለቅ ሄርሜላን ብተው ሩታስን ሩታስ ብለ ሩታ ንብተው ሄርሜላን እያልክን ያለው መጀመሪያም ተናግር ያለው አብርሽ ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት እየሞከረ ነው ወይም ደግሞ እንደምታዩት ሄርሜላንን መልቀቅ አልፈልግም፣ ሩታን መልቀቅ አልፈልግም። ኢቭን የፍቅር ጥያቄውን አቅርባለት የነበረውን ነገር ታስታውሳላችኋ። አሁን ሆስፒታል ድጋሚ ሲያት ይቅርታ። እያየሽ ነው አይደል? ታመም የለው በቃ፣ እኔ መታመምም አልፈልግም መጨናነቅም አልፈልግም፣ የራሴን ኑሮ ነው መኖር የምፈልገው። የራሽ ኑሮ ኑሪ ብሎ ከሆስፒታል ማስወጣት ማስባረር ሲችል እንደፈለገች እስከ ታሻሸው እስከታቅፈው ነው እያያት የነበረው። ስለዚህ መብቱ ነው። ምንም በግድ ወደ ሩታሄድ ብሎ የሚለምነው ሰው የለም። አንዳንዴ ደግሞ ማለት ነው እግዚአብሔርን የማይወዳችሁን ሰው የማይፈልጋችሁን ሰው በቃ ዘላለም አለማችሁን ከእሱ ጋር ሙጥኝ ብላችሁ መኖር በቃ አላደለ እየተሰበራችሁ ከመኖር አንዴ ቁርጣችሁን አውቃችሁ መቀመጥ ይሻላል። ለሩታም ለአብርሽ የሚበጀው ነገር ይሄ ነው። ለምን ወደዚያ ሄድክ ወደዚያ ሄድክ አላለም። በእርግጥ ሩታም የፍቺ ጥያቄ አቅርባለች አይደለም። ስለዚህ አብርሽና ሄርሜላ አብረው መሆናቸው አይገርምም የምትሉ ሰዎች አላችሁ። እንግዲህ ይህንን ህይወት ራሱ ነው የሚኖረው ግን ለእኛ የሚያስተምሩት ነገር ምንድን ነው የሚለው ነገር ትልቅ ጥያቄ ምልክት ነው። አብርሽ አሁን መወሰኑ ያቅቶታል፣ ከብዶታል፣ ጭራሽ በቃ አለ አይደለም። ሄርሜላ በጣም ይፈልጋታል። በአጭሩ ያየሁት የተረዳሁት ነገር እንደምታዩት፣ ሂዶ ሽጉጥ ምን ሆኖ ነው እንደዚህ ፈዘዘ፣ የደነዘዘ በእናታችሁ ኧረ፣ የሆነ ነገር ማ ቀምሷል? ምንድን የበጠበጠችለት ጉድ እኮ ነው እናንተ። ዘንድሮ የማይሰማ ነገር የለም። እና ከባድ ነው በአጭሩ ምንም ከባድ ነገር የለውም። በእርግጥ በቃ ወይ ትዳሩን ይመርጣል ወይ ደግሞ ከሄርሜላ ጋር እድሜ ልኩን ሲንዘላዘል ይኖራል። አለቀም። ወይኔ ፍቅር ወይኔ በቃ እድሜ ልኬን ሳገለግል ጥሩ ደስታን ሲሰጥ ጥሩ ፍቅርን ሲሰጥ እኖራለሁ። አረ እባክሽ አልቀረብሽም እባክሽ። የሩታን ፍቅርም ረግጦ እያየሽን ከአንቺ ጋር እንዴት እንደሚሆን ፍቅር መስጠት ከሩታ ተምረናል። እግዚአብሔርን ድንቅ የሆነ የፍቅር አሰጣጥ ነበር ሲሰጠው የነበረው። የዛሬ ነው ያድርገውን ነው ያንን ትቶ የመጣ ሰው ነጋንቱን ትቶች እንደማይሄድ በምን እርግጠኛ እንደሆነሽ አላቅም። እና አቤል ደግሞ ካለበት ህይወት አብሮ ምናምን ነበር እና ማተውተው ማትፋተው ሲጀመር አንተ ለሱ ብታሰብ ኖሮ የእውነት ለመናገር አንደኛ ሩታንና አብረሽን ለያይተ። እኔ እንጃ አላቅም። ትዳርን እንዴት ነው ተፋቱ፣ በቃ ይቅርባችሁ ምናምን ብለን እንዴት እንዴት ሳሳቡ መጣለህ? እንዴትስ እንደዚህ አይነት ወሬ አወራ? ሁለተኛ ነገር ደግሞ ዝም እኮ ጥሩ ነው አንዳንዴ። ዝም ታውርቅ ነው። ዝም ማለት ስትችል በሰው ትዳር ገብተ በቃ ብዙ ታሪክ እያወራ ነው የምትገኘው። ሄርሜላን ሄርሜላን ራስ አግባት የምሬ ነው አግባትና ገላግለን ማበናት ተጣበሱ ባለጌ ኖር ማያቀስ ያንተ እህት ላይ እንደዚህ እየተደረገ ቢሆን ኑሮ እስካሁን ያዙ ይልቀቁኝ ብለ ስንት ታምር ስንት ታሪክ ትፈጥር ነበረ። የሰው ሰው ነች ብላችሁ ተጫወታችሁባት ከጀርባዋ ምቀኞች ሁላ። አብረሽ ራሱ ድዝዝ ለራስ መሆን ካልቻልክ እኔ ምን ብዬ ነው በአንተ ምክንያት የምደርቀው የምጨናነቅ እንዴ እንዲህ ሲጀመር ምንም ተው። በቃ የማይሆን ነገር አትፖስቱ፣ የማይሆን ነገር አትስሩ፣ በቃ አታስመስሉ። ሄርሜላ ምን ሆነች ነው? ለነገሩ ባንቺ አይፈረድም። እሱ ነው አሁን የፍቅር ጥያቄውን አቅርብ ብለሽለት ራሱ እያወቀ እያመነ አልፈልግም ተይኝ ብሎ ከህይወቱ ሴት ልጅ ደግሞ የእውነት በአንድ ቃል ነው ልቧን የሚሰብረው ወይ ደግሞ ከዛ ሰውን እንድትርቅ ያደርጋታል ግን ያንን ማድረግ አልቻለም እሱ ለምን ይፈልጋታል ሌላ ምንም ነገር የለም ተገላገለች ሩታማ በቀን የምሬን እንደ ግልግል አለች በቃ ተገላገለች ከዚም በዚህ አይነት ከማይረባ ሰው ጋር ከምትሆን እድሜዋን በቃ ኑሯን ሁሉ በመናደድ በመሰበሳጨት ከምታሳልፍ እሷም የራሷን ኑሮ እየኖረች ነው። እግዚአብሔር ይመስገን ፏ ብላለች። አራስም አትመስል የምር ምንም የወለደችም አትመስልም። እና አንተም እንደፈለክ መሄድ ትችላለህ። እንግዲህ ጥሩ ጥሩና መጥፎ ነገር ተቀምጦልሃል። ምርጫውን መርጠ መኖር የራስህ። ለምን ሄድክ ለምን እንደዚህ አደረግክ ምናምን ብዬ ከዚህ በኋላ አልወቅስም። አብርሽ ወደ መተው መቼ መሄድ ትችላለህ። ግን እመነኝ ነገ ተመልሰ ሩታጋ እንደምትመጣ መቶ ፐርሰንት ነግርሃለሁ። እስትን ፋስነች እሷን እሷን ማጣት አትፈልግም። እሷን አጣ ማለት ሕይወት ምን እንደሚሆን መገመት አይከብድም። ለማንኛውም ግን ትዳርን ፍቅርን ብላ እንጂ ሩታም እስከ ዛሬ ዩፍ እስማ ሴቶች፣ በእውነት ነው የምላችሁ የቱን ያህል ወንድ ልጅ ብታፈቅሩት ብትወዱት ማለት ነው ፍቅራችሁን ገልጻችሁ መናገር የለባችሁም። መጫወቻ መደበሪያ ነው የሚያረጋችሁ፣ የጊዜው ማሳለፊያ ነው የሚያረጋችሁ። በእውነት ምንም በቃ አየሁት አብርሽን፣ ምንም ለሩታ ራሱ ፍቅር የለውም። አያችሁ፣ በዚህ ልክ በሄርሜላ ከተሳበ በዚህ ልክ ሄርሜላ ጋር እንዴት አንድ ባለ ትዳር ወንድ መድን ያለምን እኔ ማለት ነው እንኳን አይደለም እንደዚህ እስከ መተቃቀፍ፣ እስከ መሳሳም፣ እስከ መተሻሸት ይቅርና፣ የእውነት አንድ ሴት በቃ የሆነ አወራሯ አብራው እንኳን ቁማ እያወራች ደስ የማይል ነገር ከሆነ ደስ አይለኝም። በቃ በወሬ ገና ነው ምነግራችሁ። በቃ የምትወዱትን ሰው የምታፈቅሩት ሰው ሌላ ሰው ሲያይባችሁ ደስ አይልም። ብዙ ነገሮች አሉና አንተ ግን ይሄ ስሜት ምን ይሰማታል ብለህ ሩታ ላይ አላሰብክም ነበር። ለማንኛውም ግን ሩታን በማስከፋት ገና ለገና ልጅ ይዛለች ብለህ ገና ለገና በቃ እንደ ሄርሜላ የሆነ የሆነ ነገር አላደረገችም ብለህ እሷን ጣል ርግፍ አድርገትታል። ለማንኛውም ግን ዋጋ እየከፈልክ ነው። ነገም ትከፍላለ። ከነገ ወዲያም ትከፍላለ። ተመልሰ ደግሞ መምጣት አይቀርም። ለማንኛውም ጊዜ እድሜ ይስጠን። የምና ይሆናል ግን ክፉን አልመኝም። መጥፎ ነገር እንዲያጋጥም አልፈልግም። ፈጣሪ ምሕረቱን የላክልህ። የእውነት ታመ ከሆነ ግን እያስመሰልክ ነው የሚመስለው። ከዛ በቃ አዝናለ። ከሄርሜላ ጋር ለማስቀጠል የፈለግከው ነገር እንዳለ ነው የተረዳሁት እንጂ ከዚሁ ሙሉ በሙሉ አቋርጠ ከሄርሜላ ህይወትም ህይወት ከህይወቱ ሄርሜላን አስወጥተ፣ በራስ መንገድ፣ በራስ ውሳኔ፣ በራስ አቋም ትንቀሳቀስ ነበር። ግን ከሄርሜላ ጋር መቀጠል ስለፈለግ ሆን ብለህ ራስን የሳትክ መስለ ሆስፒታል ገብታል። ይህ ደግሞ አይጠቅምም፣ ይጎዳሃል እንጂ እርግጠኛ ሆኝ የምነግራችሁ ነገር ታያላችሁ። ነገ ሄርሜላ እና አብርሽ ማለት ነው አንድ ላይ ሆነን ብለው ይመጣሉ። እመኑኝ፣ መቶ ፐርሰንት ባልላችሁም፣ ግን ይመጣሉ። በቃ ታሪኩ ይሄ ነው። ሌላው መጨረሻው ነው የሚሆነው ግን፣ ሩታ እንደው በጊዜ መሸከፍሽ ጥሩ ነው። በጊዜ ጥግሽ መያዝሽ፣ በጊዜ እውነታውን ማወቅሽ ላንቺ ጥሩ ነገር ነው። አሁን ይሄን ስታይ ምንም አይመስልሽም። በቃ ኖርማል ላንቺ ልብሽም ጨከነ ደንደን ይላል። ለማንኛውም ልቦና ይስጠን። የምንሰራውን እንደሚያደርጉትን ያቁምና ይቅር በላቸው። ሌላ ምንም ሌላ አልችልም። ያሳፍራል ብቻ።